ያለምንም ምክንያት ይደክማችኋል። እንዲሁም ደግሞ የጡንቻ ህመም፣ የጡንቻ ድካም፣ ራስ ምታት፣ ማቅለሽለሽ፣ ማዞር የመሳሰሉ ህመሞች አላችሁ። እነዚህ ካሏችሁ የኤሌክትሮላይት እጥረት ሊሆን ይችላል። ውሃ መጠጣት ብቻ ሰውነታችን በቂ ፈሳሽ እንዲያገኝ አያደርገውም፣ ምክንያቱም ኤሌክትሮላይት ያስፈልገዋል ሰውነታችን። ኤሌክትሮላይት ማለት ሰውነታችን በአግባቡ ስራው እንዲያከናውን፣ በተለይ ደግሞ ነርቫችንና ጡንቻዎቻችን ስራቸውን በአግባቡ እንዲሰሩ ያግዛል። በተለይ ደግሞ ፖታዥምና ሶዲየም የተባሉ ንጥረ ነገሮች እነዚህ ንጥረ ነገሮች የምታገኙበት ቀላልና ጤናማ መንገድ ልንገራችሁ። ይህም ደግሞ ኤሌክትሮላይት ሚክስ መጠጣት ነው። ላይት ይባላል። በውስጡ ፖታዥየም እና ሶዲየም ይገኛል። እንዲሁም ደግሞ በሽታ ለመከላከል የሚረዳው ቫይታሚንስ ይገኛል። በተጨማሪም ደግሞ በውስጡ ቫይታሚን ቢ ኮምፕሌክስ አለው። አጠቃቀሙም ደግሞ በግማሽ ሊትር ውሃ ውስጥ አንድ ላይት ሚክስ ጨምራችሁ በደንብ ከተዋሃደ በኋላ እሱን መጠጣት ለሁሉም እድሜ ክልል ይሆናል። እንዲሁም ደግሞ ለስላሳ መጠጦችን አዘውትሮ

በላይ ላይ ይጨምራለ። ማለት ነው። ትወዳላችሁ። በጣም ደስ ነው ማለት አንድ ሰዓት ተኩል እንደዚህ ፍረን ውስጥ ይጨምረዋል ማለት ነው። ኦብን ውስጥ ኦብን ውስጥ ማለት ነው። እናት ወልክታላችሁ እንደዛጋችሁ እስሩ በጣም ይጣፍጣል። ዛጊዜካክ ላይ ላይ ይጨምራል ማለት ነው። በጣም ደስ የሚል ያማረ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳባችሁን በኮሜንት አስፍሩልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ውዶች ቪዲዮ ከለቀቅሁ በጣም ቆይቻለሁ፣ ስራም ስለበዛብኝ በጣም ጠፍቻለሁ። ደግሞ ተናፍቃችኋል። በጣም ናፍቃችሁ ና እወዳችኋለሁ፣ አከብራችኋለሁ ላይክ ሰብስክራይብ እያደረጋቸው አበረታት አድቤ በቀጣይ ቪዲዮ ደግሞ እስከሚመጣ እናንተ ነጨር ቆየ ተመልሽ ይመጣለው ሲበስል ተመልሰን ይመጣለን። እስከዛው ድረስ መልካም ቆይታ መልካም ጊዜ ሁላችሁ ውዶች፣ እወዳችኋለሁ፣ አከብራችኋለሁ። ቻው ሰላም ሁሉ ኦቨን እዚ ውስጥ ነው መጨምረው ማለት ነው። አሁን ዛ ሰላም ማለት ነው። ላይ እናታችሁ እንለኩሳለን ማለት ነው ውዶችና፣ እስከዛው ድረስ አብራችሁ ቆይላችኋለሁ።